ለካስ አይኔ እንትኑ ላይ አርፏል ማለት ነው። ጥለት ላይ ጻፈው ደግሞ ይህን ነው ብለው ሄደ። ጓደኞቼ በጣም የሳቁትን አስታውሳለሁ። እና ጌታቸው የሚያነብ የሚጽፍ እና እንደዚሁም ደግሞ መናገር የሚችል መሆኑ ነው። ወሬወት አዳምጪኝ። እሱ አልነገረንም። አሁንም ወደ ሌላ እንውሰደው አርጊውመንቱን አልበቃል። እሱ ነገረንም አልነገረንም። አንተ እኮ የጻፍከው ነገረኝ። ሰውዬው አምነህበት የነገረኝ ሰው ኢህአዴግ ነው ብአዴን ነው አንተ የሰራው ነገር እንደሚሆን የምታውቀው ነገር ያጠፋው ጥፋት ለዛ እንዲፈርስ አድርገህ የሰራኸው ነገር እሱ ነው የሚያውቀው። እኔ ግን አላውቅም። ለእኔ ትንቢት ነው። እሱ ሊያቅ ይችላል። ለእኔ ትንቢት ነው። ነገረህና ጻፍከው ኢንተርቪውን በሰጠኝ በማግስቱ ታመምኩ ምናምን ይላል። ምን ሆነ? ሳልመረዝ አልቀርም። እንዴት